ሰላም ሰላም ውዴ፣ ቻናል የተከታታዮች ሰላም፣ እንዴት ናችሁ? እኔ በጣም ሰላም ነኝ። ዛሬ ይህንን የሚመስል የጾም የአትክልት ፍትፍት ወይም ደግሞ ቅቅል ሰርቻለሁ። እንዴት እንደሰራው ታሳያችኋለሁ። እንግዲህ ቪዲዮውን ስትጀምሩ ሰብስክራይብ፣ ላይክ፣ ሼር በማድረግ ቪዲዮውን ጀምሩ። እስከ መጨረሻው ድረስ ቪዲዮን ተመልከቱት፣ አብራችሁ ይቆዩ። እንግዲህ የሚያስፈልጉን ነገሮች ናቸው። ለንድንች ያስፈልገናል አንድ ቲማቲም፣ አንድ ቃሪያ፣ ካሮት እንደየመጠኑ ማድረግ፣ ብሮኮሊ ያስፈልገናል አንድ ሽንኩርትና አምስት ስድስት ራስ የሚሆን ነጭ ሽንኩርትና ዝንጅብል ያስፈልገናል። እነዚህን ተጠቅመን ነው ዛሬ የምንሰራው። እንግዲህ የሚያስፈልጉ እነዚህ ናቸው። እነዚህን ተጠቅመን እንዴት እንደምንሰራ ያሳያችዋል። አባችን ቆዩ። እሺ፣ ዘይታችንን እንደምትመለከቱት አደረግን። ሽንኩርት ይህን ያህል ሽንኩርት እናደርጋለን። ድስቴ በደንብ አልጋለን።

ያደርግና ስለዚህ ካሮታችንን ከትበን በዚህ መልክ አዘጋጅ እንጨምራለን። ዛ አብሮ እንዲመስልለን ድንቹንም በዚህ መልክና አንዳንዱ ድፍን ነው፣ አንዳንዱ በዚህ ትልልቁን አድርጌያለሁ። ስለዚህ እሱንም እንታለን አብሮ እንዲጠቀስለን ማለት ነው። እንደምትመለከቱት እንግዲህ በዚህ መልክ እየበሰለልን ነው። ቅድም መጨመር ነበረብኝ የራሳቸው ነው ቲማቲም በዚህ መልክ ነው አደረጋለን። እናንተ ቀድማችሁ ማለት ይችላለ፣ በዚህም አብሮ ይቻላል፣ ችግር የለውም። ስለዚህ አብሮ እንዲመስል ውሃ፣ ትንሽ ውሃ አብሮ እንዲደባ፣ ትንሽ ውሃ እንላለን እንዲመስልልን እንዲጠበስ ማለት ነው። እንደምትመለከቱት እንግዲህ እየበሰለልን ነው። ብሮኮሊዎችንን እንጨምራለን ማለት ነው በኋላ ላይ ላይ ሽንኩርታችንን ዝንጅብልና ነጭ ሽን መጠነኛ ውሃ ነው የምናደርገው፣ ሳይበዛ። እናንተ ደስ ያላችሁ መጠን ማድረግ ትችላላችሁ። አሁን እንከድነው። እናንተ የምትመለከቱት እንግዲህ መብሰሉን ቼክ እናደረጋለን። በቢሎዋ ወይም በሽኪያ ነገር እናያለን። እኔ ወይ እኔ ግን በስሏልን፣ እንደምትመለከቱት በስሏል። በሽኪያ በሽኪያ ቼክ እናደርጋለን። ይሄው በስሎልናል ማለት ነው። ከዛ በኋላ ላዩ ላይ እንቀመማለን እንቀመማለን። ቆንጆ በርበሬ እናረጋለን፣ ይሄን ያህል ቆንጆ ጨው እናረጋለን፣ እንደማለቀለን። ከዛ ላዩ ላይ እኔ በሶ ብላ ስለምወድ ስላለኝ ምርጥ ነው፣ በሶ ብላ ይሁን። ምርጥ ነው በሶ ብላ ከታለው ይሁን፣ ከታለው ከዛ ደርሶልናል ቀምሰን እናወጠዋለን ማለት ነው። አሁን እንጀራችንን ፍታለን። እላዩ ላይ ደስ ይጠርታለን። እንግዲህ እንደምትመለከቱት ይሄንን የሚመስል ቆንጆ የአትክልት ፍትፍት በዚህ መልክ ሰራው። የጾም ነው የሰራሁት። በጣም የሚጣፍጥ ቆንጆ ነው በእውነት። እናንተም በየቤታችሁ እንደዚህ እያደረጋችሁ ብሉ። ቪዲዮን እንግዲህ ከወደዳችሁት ሰብስክራይብ፣ ላይክ፣ ሼር ማድረጋችሁ አይረሳ። አብራችሁኝ ስለቆያችሁ እጅግ አድርጌ አመሰግናለሁ። መልካም ጊዜ ይሆንላችሁ። ቻው።